ቤታችሁን ማስዋብ ትፈልጋላችሁ? ጽድት ያለ የአረብያ መጅልስ ከነብ ቁምሳጥንና አልጋ ቲቪ ስታንድ እንዲሁም ሙሉ የፈሪንቸር እቃ ማሰራ ከፈልጋችሁ አሁኑኑ ምርጫችሁ አለሙ ፈሪንቸር ይሁን። ሰላም አሌይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለው። በያላችሁበት ሰላማችሁ ብዝዝት ይበል። ዛሬ ደግሞ ለየት ባለ ቪዲዮ ብቅ ብያለሁ ማለት ነው በድጋሚ የአረብያ መጅልስ ከነብ እንዲሁም አልጋ፣ ቁም ሳጥን፣ ትቤስታንድ ይህንን ማሰራት ከፈለጋችሁ ማለት ነው። በተለያየ ዲዛይን እናንተ በፈለጋችሁት ጽድት አድርጎ ይሰራላችኋል ማለት ነው። አለሙ ፈሪንቸር አድራሻው ሸዋ አንጾኪያ ገምዛ ወረዳ መኮይ ከተማ ይገኛል ማለት ነው። በአካል ቤተሰቦቻችሁን ልካችሁ ማሰራት ለምትፈልጉ ነገር ግን አድራሻው እዛ ይሁን እንጂ በተለያየ ቦታ ኢትዮጵያ ውስጥ ማንኛውም ከተማ ማንኛውም ቦታ ያደርሳል። ለምሳሌ ወልዲያ፣ ባህር ዳር፣ መከነ ሰላም፣ ደሴ፣ ኮምቦልቻ፣ ኬሚሴ፣ ሃርቡ፣ ሸዋሮቢት፣ ብቻ አዲስ አበባ፣ ጅማ፣ ቡታጅራ፣ ሁሉም ቦታ ኢትዮጵያ ውስጥ ያደርስላችኋል ማለት ነው። ጽድት አድርጎ ነው የሚሰራው። ለስራው ያው እንግዲህ እኔ ምስክር ነኝ ማለት ነው ውዶችዬ። ስለዚህ ማዘዝ ከፈለጋችሁ ቁጥር ዝጋ አስቀምጥላችኋለሁ። በዛ ቁጥር አለሞ ፈሪንቸር በቴሌግራም በዋትሳፕ ታገኙታላችሁ። አናግሩት፣ አሰሩ ማለት ነው። የቦታ ርቀት አይወስነውም። ኢትዮጵያ ውስጥ ሁሉም ቦታ ሰርቶ ያደርስላችኋል ማለት ነው። በእሱ ምርጫ ሳይሆን እናንተ በመረጣችሁ ዲዛይን አልጋም ሆነ ቁምሳጥንም ሆነ አረብያ መጅልስም ሆነ ከነብም ሆነ ማንኛውንም ነገር እናንተ ዳውንሎድ ማደርጋችሁ የፈለጋችሁትን ዲዛይን ላኩለት በተመጣጣኝ ዋጋ ይሰራላችኋል ማለት ነው። እውነት ለመናገር ስራው ጽድት ያለ ነው ስላችሁ ማጋነን አደለም ማጋነን አይሆንብኝም ማለት ነው። እና ውዶቼ ማሰራት ለምትፈልጉ ልጆች እዘዙት። ይሰራላችኋል በምትፈልጉ ከለር በምትፈልጉት ዲዛይን ማለት ነው። ፈጥናችሁ እዘዙ። ቤታችሁን ውብ ማረግ ከፈለጋችሁ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋ የተጠለቡ የታዘዙ ናቸው ማለት ነው። እዚህ እያሳያቸው ያሉት ለማሳየት ያክል ነው እንጂ አሪፍ አሪፍ ዲዛይኖችን በእናንተ ምርጫ ይሰራላችኋል ማለት ነው። ውዶችዬ ይህንን ይመስላል።